ሀሳብ ላይ በሁለተኛ ጉዳይ ተመልሳል ክብረት ምልቻችን በተለይ በሁለተኛው ሀሳብ ላይ እንግዲህ የምናነሳው በተለይ በዚህኛው ሳምንት የብልፅግና ፓርቲ ሰጠ የነበሩ ለከፍተኛ አመራሮቹ ማለት ነው ስልጠናውን አጠቃላል በስልጠናው ላይ እንግዲህ የተገኙት የፓርቲው ፕሬዚዳንት ክቡር ዶክተር አብይ አህመድ ተገኝተበት እንግዲህ የስራ አቅጣጫ ሰጥተዋል። ከአቅጣጫው ጋር ተያይዘው እንግዲህ ብዙ ነገሮች ተነስተዋል። በተለይ አሁን ያለንበት ሁኔታ ፍጥነትን የሚፈልግ ፈጠራን የሚፈልግ ጥራትን የሚፈልግ ጉዳይ ነው። ያለፉ ታሪኮቻችን ስናያቸው ብዙ ነገሮችን ለፍተናል፣ ግን ኢትዮጵያን ሕዝብ የሚመጥን ነገር ስራ አልተሰራም። ዳዴም እያለን እየወደቅንም እየተነሳንም ብዙ መሰረተ ልማቶችን ሰርተናል። እነዛ መሰረተ ልማቶች ለሕዝብ ይጠቅማሉ ያልናቸው ጉዳዮች ግን በርስ በርስ በምናረጋቸው የሀሳብ ልዩነት በሚነሱ ጦርነቶችን እያወደምናቸው ናቸው ነው። እነዛ የወደሙ ጉዳዮች ደግሞ ወደኋላ እየጎተቱ እየጎተቱ አሁን የደረስንበት ደረጃ ላይ ደርሰናል። ዓለም ደግሞ እዛ አካባቢ ላይ የለም። ስለዚህ አዲሱ የማሸጋገሪያ መንገድ ምንድን ነው ብሎ ይጠይቃልና ብልጽግና፣ በተለይ ክቡር ዶክተር አብይ አህመድ ጠቅላይ ሚኒስትራችን ማለት ነው በመደመር መንግስት መጽሐፋቸው ላይ ስለዚህ ጉዳይ በጣም በስፋት አስፍረዋል። ምዕራፍ ሶስት ላይ በተለይ አሁን ያለንበት ሁኔታ አሁን ባለንበት ደረጃ መሮጥ አንችልም። ዓለም ጥሎን ነው ሄዷል። ከዓለም በተለይ ዓለም ሰልጥኗል ያለው ዓለም እዚህ ደረጃ ለመድረስ ረዥም መንገድ ፈጅቶበታል። እኛ ግን ልክ እነሱ በተጓዙት መንገድ አሁን ባለንበት ደረጃ ረዥም መንገድ መሄድ የለብንም። በተቻለ መጠን ቅድም ያነሳ ናቸው በፍጥነት በጥራትም ይሁን በፈጠራ የተካከሉ ስራዎችን መስራት እንችላለን። ከዛ ውጭ ግን መዝለልም ካስፈለገ ምን ዘላቸው ደረጃዎች ሊኖሩ ይችላሉ ተብለው ከተነሱ ዋና ዋና መሸጋገሪያ መንገዶች ከተባሉ ቅድም ያነሳ ናቸው የሚሰሩ ስራዎችን በፈጠራ በፍጥነትና በጥራት መስራት ዋና አላማ ነው ብሎ ያነሱት ነገር አለ እና እነዚህ እሳቤዎች ምንድን ናቸው? ኢትዮጵያ ከምታስበው የብልጽግና ጎዳናስ እንዴት ያሸጋግራታል? የሚለውን በስፋት ነው የምናነሳው እና የነዚህን እሳቤ ምንነት ከደረሰ ልጀምርና ወደ ቤት ይሄዳለሁ። መልካም። ያው ቀደም ሲል እንደተገለጸው የመደመር መንግስት እይታ የዘርፎችን ምርታ በሚል መሪ ሀሳብ ነው የብልጽግና ፓርቲ ከፍተኛ አመራሮች በአዳማ የ11 ቀን ስልጠና ወስደዋል። በማጠቃለያው ላይ የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ያነሱት ሀሳብ አለ። እሱም የመደመር መንግስት የኢትዮጵያ የምትመራበት ማዕቀፍ ሆኖ የሚቀጥል መሆኑንም እንደዚሁ አጽንኦት ሰጥተዋል። እንደ ፈጠራ ፍጥነትና እንደዚሁ ጥራት ያሉት ጉዳዮች ደግሞ የአመራሩ ባህርያቶች መሆናቸውን እንደዚሁ ተናግረዋል። ሌላኛው ቁልፍ ጉዳይ ያነሱት በቀጣይ አመራሩ ትኩረት የሚሰጥባቸው ጉዳዮች ብለው ያነሷቸው ነገሮች አሉ። የኢትዮጵያ ዲጂታል መታወቂያ ፋይዳ አምስት ሚሊዮን ኮደሮች እንደዚሁም የተጀመሩ የኮሪደር ልማት ስራዎችን፣ የገበታ ለትውልድ ፕሮጀክቶች እንደዚሁም የምርጫ ምቹነትና የሲቪል ሰርቪስ ሪፎርምን መቶ በመቶ ለማሳካት መትጋት እንደሚገባ አቅጣጫ ያስቀመጡበት የስልጠና ማጠቃለያ መርሃ ግብር ነው ብለን ልናነሳ እንችላለን። ፈጠራ ያለ ፍጥነት መሻሻል እንጂ ሌላ ማላቅን ማምጣት አይቻልም ተብሎ በፍጥነት ተስፋለና ፍጥነት ደግሞ ያለ ፈጠራ መነካካት እንጂ ሌላ ዘላቂ የሆነ ነገርን አያመጣም ተብሎ የሚነሳው ሌላው በስፋት የሚነሳው እና ጠቅላይ ሚኒስትር ዶክተር አብይ አህመድ በብዙ ጊዜ የሚያነሱት አንዳንድ ኢትዮጵያ እየሄደችበት ያለችውን የመደመር መንገድ የሚቃወሙ ሰዎች አሉ አንዳንዴ ለዚኛው ፕራዮሪቲ መስጠት አለበት ወይ ደግሞ ቅድሚያ መስጠት አለበት ተብሎ ይነሳል እሳቸው ደግሞ ሁልጊዜ ሲያነሱት ኢትዮጵያ አሁን ባለችበት ደረጃ አለም ጥሎን ሂዷል አንዱን ብቻ ይዘን ማጓትት እዛ ላይ ሰዓታችንን ማሳለፍ አይቻልም በተቻለ መጠን እነዚያን ነገሮች ከጊዜ ጋር መሮጥ አለበት ፍጥነቱም ከዛ ጋር ይመስላል እና አንድ ፖለቲከኛ ሳናገረው ምንድና ያለኝ አለም ጥሎን ሄደዋል። ጊዜው ተለውጧል በጣም ኢትዮጵያ ወደ ኋላ የምትቀር ከሆነ አለም ትቶ ነው የሚሄደው። ውይ ኢትዮጵያ ቀረች ብሎ ወደ ኋላ ተመልሶ ኢትዮጵያን ጎትቶ የሚሄድ የለም። ሁሉም ሰው የምትወርቅ ከሆነ አንተ ረግጦ ነው የሚያልፈው። ስለዚህ ኢትዮጵያ መሄድ ያለባት ከዓለም ፍጥነት ጋር ነው ያንን ፍጥነት ደግሞ በፈጠራ በተሞላበት ሁኔታ ከአለም ጋር መሮጥ ነው ለዚህም ደግሞ በተቻሉ መጠኖች ቅድም ያነሳ ናቸው እነዚህ ቅድሚያ ንስጣቸው የሚባሉ ነገሮችን ጎታቸው የሆኑ አስተሳሰቦችን በተቻለ መጠን እሳቸው ያነሱት አራተኛው መንገድም በዝን ላይ ማለፍም የሚጠበቅብን ሁኔታዎች ሊኖሩ ይችላሉ ተብሎ የተነሳ ጉዳይ አለና አሁን ቅድም ያነሳ ናቸው እንግዲህ ሶስቱ ንሳቢዎች ቤኪ በትናንትናውና በአሁኑ የኢትዮጵያ አውድ ውስጥ እንዴት ይታያሉ ቀጣይ ደግሞ የታሰበውን የኢትዮጵያን ብልጽግና ከማረጋገጥ አንጻርስ ያላቸው ሚና ምን ይመስላል የሚለውን ደግሞ ወደ አንተ ልምጣ መልካም ትንሽ ስለ ስልጠናው ብል ደስ ይለኛል ምክንያቱም ከለውጡ ማግስት ወዲህ በስፋት እየተመለከተን የምንገኘው ተደጋጋሚ ስልጠናዎች ተደጋጋሚ የተለያዩ ሪፍሬሽመንት ትሬኒንግ የምንላቸው አይነት ነገሮችን በስፋት እየተመለከተን የምንገኘው እንግዲህ እንደዚህ አይነት ስልጠናዎች አንድ ሶስት ነገሮችን በጣም በእጅጉኑ ለሀገርም ለፓርቲም ጠቀሜታ ያላቸው ነገሮች ያመጣል አንደኛ የተሻለ ለውጥ እንዲመጣ ካስፈለገ የሚመራው አካል ተደጋጋሚ የሆነ ስልጠና ውስጥ ማለፍ ይሆናል ይኖርበታል። ምክንያቱም ሁለተኛ የአቅም ግንባታ ስራዎችን በስፋት ለመስራት እድል ይፈጥራል። ስለዚህ አመራሩ አቅሙን እየገነባ የምትሄድ ከሆነ የተሻለ የአፈጻጸም ብቃቶችን ወይም ደግሞ ስራዎችን በአግባቡ በተያዘላቸው ጊዜዎች የመፈጸም እድሎችን ታገኛለ ማለት ነው። በዛ ውስጥ ደግሞ ህዝብም ተጠቃሚ የሚሆንበትን እድል ማድረግ ማምጣት ትችላለህ። የመጨረሻው የአስተሳሰብ አንድነት የመፍጠር እድል ይፈጥራል። ምክንያቱም የመደ ፍልስፍና አዲስ ህሳቤ ከመሆኑ ጋር ተያይዞ አመራሩ ራሱ ይህንን ፍልስፍና ተረድቶት በዚህ ፍልስፍና ውስጥ ያሉ ለህዝብን ተጠቃሚ ሊያደርጉ የሚችሉ አሰራሮችን መተግበር የሚችልበትን ወጥ የአስተሳሰብ አንድነት መፍጠር የምትችለው በእንደዚህ አይነት ስልጠናዎች ውስጥ ነው። ስለዚህ ፓርቲውም ይህንን የተገነዘበ ይመስለኛል። ስለዚህ የተሻለ ለውጥ እንዲመጣ የአቅም ግንባታ ስራዎችን እየሰራ ነው የሚገኘው። እንዲሁም ደግሞ የአስተሳሰብ አንድነትን ከመፍጠር አንጻር ጥሩ ስራዎችን እየሄደበት ነው የሚገኘው። ሌላው ሶስት ነገሮችን በዋነኛ ማንኛነት እዚህ ውስጥ መመልከት እንችላለን። እንግዲህ ጠቅላይ ሚኒስትሩ በሰጡት መመሪያ ውስጥ የስራ መመሪያ ውስጥ ሶስት ነገሮች በዋነኛነት ጎልተው ይገኛሉ። የአመራር ቁርጠኝነት፣ ፈጠራና ፍጥነት የምንላቸው ነገሮች ጎልተው ይመጣሉ። ግን የአመራር ቁርጠኝነትን ነጥለን እንመልከተው። የአመራር ቁርጠኝነት ማለት ምን ማለት ነው? ለምንስ ያስፈልጋል ብለን ብንመለከት፣ አንደኛ ፕሮጀክቶች ወይም ደግሞ ተቋማት የሚያስቀምጧቸው ግቦች የተሳካ እንዲሆን አመራሩ ቁርጠኛ መሆን አለበት። ቁርጠኛ መሆን አለበት ማለት ንቁ ተሳትፎ ማድረግ መቻል መቻል አለበት ማለት ነው። አመራሩ ቁርጠኛ ነው ማለት በስራዎች ውስጥ ንቁ ተሳትፎ ያደርጋል ማለት ነው። አቅጣጫዎችን ይሰጣል ማለት ነው። እንዲሁም ደግሞ ድጋፍ ያደርጋል ማለት ነው። ከበታች ሰራተኞች ጋር የጠበቀ ግንኙነትና የስራ ክትትል አለው ማለታችን ነው። ስለዚህ ትዕዛዝ መስጠት አይደለም ማለት ነው። የአመራር ቁርጠኝነት ማለት ትዕዛዝ መስጠት ሳይሆን በምሳሌነት መምራት መቻል ማለት ነው። አንተ ራሱ የስራው አካል ሆነ ስራውን ስትመራ ማለት ነው። ምንድን ነው ዋና ዋና መሰረቶቹ? የአመራር ቁርጠኝነት ዋና ዋና መሰረቶቹ ግን ምንድን ጠቃሚ ስለሆነ በዚህ መንገድ ብናነሳው ብዬ ስለማስብ ነው። አምስት ነገሮች በዋነኛነት እዚህ ውስጥ ጎልተው ይመጣሉ። አንደኛውም ራዕይና አቅጣጫ ነው የአመራር ቁርጠኝነት ማሳያውና መሰረቱ አቅጣጫን መስጠት ራኢን ማስቀመጥ መቻል አለብህ። ግልጽ የሆነ ግብ ማስቀመጥ መቻል አለብህ። ሁሉም ደግሞ ዓላማውን መረዳቱንም እርግጠኛ መሆን መቻል አለብህ። ከዛ ዓላማ ጋር እየተሳሰረ መሆኑን እርግጠኛ መሆን አለብህ። ሁለተኛው ቀጣይነት፣ ይሄ ኮንቲኒቲ ወይም ደግሞ ኮንሲስተንሲ የምንለው ነገር አለ። ቀጣይነት፣ በምሳሌነት በቀጣይነት መምራት መቻል አለብህ። ሶስተኛነት የምናነሳው ተጠያቂነትን ማስፈን መቻል አለብህ። ለሚመጣው ውጤትም ሆነ ለሰጥከው ውሳኔ ኃላፊነት መውሰድና ተጠያቂነት ስርዓትንም በዛ ውስጥ መዘርጋት መቻል መረዳት አለብህ ያንን ተጠያቂነት እያረጋገጥ ከምትሄድ ከሆነ ለዓላማው ቁርጠኛ ነህ ማለት ነው አመራሩ ራሱ ቁርጠኝነቱን ያሳያል ማለት ሌላኛው ተግባቦት ነው ይሄ የኮሚኒኬሽን ስራ ተግባቦት ግልጽ የሆነ ውይይት ማድረግ መቻል አለበት የምትመራውን አካል የምትመራው ተቋም ጋራ ግልጽ የሆነ ውይይት ስራውን ከሚሰራው አካል ጋራ ግልፀኝነት መፍጠር መቻል አለብህ ፈጣን የሆኑ ግብረ መልሶችን መስጠት መቻል አለብህ የመጨረሻው የአመራር ቁርጠኝነት ከሌለ ፖሊሲዎች ወይም እቅዶች ከቃል በዘለለ ወደ ተግባር ወርደው አትመለከታቸው ስለዚህ ፖሊሲዎች ወይም እቅዶች ወደ ተግባር መለወጥ የሚችሉት አመራሩ ቁርጠኛ መሆን ሲችል ነው። እነዚህን ነገሮች ሲያሟላ ነው እንግዲህ አመራሩ ቁርጠኛ ነው የምንለው። የነዚህ ሁሉ ድምር ውጤት ነው እንግዲህ ኢትዮጵያ ወዳታሰበላት የብልፅግና ጎዳና የሚያስጉዛትና ቅድም ያነሳ ናቸው። በተለይ የአመራሩ ቁርጠኝነት በጣም ወሳኝነት ነው። በተለይ ዜጎች ደግሞ በዚህ አካባቢ የሚሰጡት ትልቁ ትኩረት ከዚህ ጋር ተሰላስሎ ካልሄደ በስተቀር ሊሳካ አይችልም እና የእነዚህ ሁሉ ድምር ኢትዮጵያ ወደ ተፈለገችበት ደረጃ ላይ ያስጌዳት ይችላል ብለን እናነሳለን ማለት ማለት ነው። እንግዲህ ይሄ ነገር ጉዳይ በጣም ሰፊም ስለሆነ ሌላ ቀን በደንብ እንወያይበታለን። ክቡራን ተመልካቾቻችን፣ ሀሳብ ላይ ከመሸጋገሪያ በኋላ ደግሞ በዓለም አቀፍ ጉዳዩ ይመለሳል። አብራችሁን ቆዩ።